ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ እንደተለመደው በኖላዊ ድራማ በአዲስ ክፍል ተከስተናል ማለት ነው። በክፍል አርባ ሁለት እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ ስል ጠይቃለሁ ማለት ነው። ዛሬ እንግዲህ በክፍል አርባ ሁለት በባለፈው ሃና ስልክ ተደውሎላት ወይዘሮ ሜላትም ደግሞ ሀና በጠየቀችው መሰረት የሀሴትን ፎቶ ማየት ፈልጋለው ብላም ነበረ። እንግዲህ ወይዘሮ ሜላትም ለሃና ፎቶውን ሰጥተው አሳይተዋታል። በዛ ውስጥ ግን ስልክ ሲደወልላት ስለነበረ ሃና ስልኩንም እንግዲህ መሬቱ ላይ ወርውራው በድንጋጤም የአባቷ የጤና ሁኔታ እጅጉን በጣም ስለሚያሳስባት እንግዲህ በሩጫ አሲር ስልክ ሲደውልላት አባዬ ምን ሆነ በማለት እንግዲህ ከቤት ወጥታ ሄዳለች ማለት ነው። አሲርም እንግዲህ ደስታው እንዲያበስራት ነው ለሀና አባት እንግዲህ ሕክምና መጀመር እንዳለባቸው እና ብር እጁ ላይ እንዳለ እሱን ለመናገር ነበረ። ሀና ግን አባዬ የምንሆነ በማለት በድንጋጤ እንግዲህ ፎቶዋንም እንግዲህ አይታ በሩጫ ነበር መሬት ላይ ወርውራ የሄደችው ማለት ነው። ወይዘሮ የሚላትም እጅግ በጣም ተገርመዋል። በሀና በምትሆነው ነገር ሁሉ ግራም ተጋብቷቸዋል። ነገር ግን እንደ አንድ የቤተሰብ አባል ስለሚያዩዋት ቻላ አድርገዋታል። ብዙም ፎከስ አላደረጉባትም በምታደርገው ነገር ሁሉ ማለት ነው። ሀናም እንግዲህ ከአሲር ብሩን ትቀበላለች። ነገር ግን ኬትን ያመጣኸው እንዴት ሊሆን ይችላል በማለትም ጥያቄዎችን ጠይቀዋለኝ። ነገር ግን ሀና መኝኝ፣ እኔ ምንም መጥፎ ነገርና ያልሆነ ነገር ውስጥ ገብቻ አይደለም፣ መኝኝ ብቻ ብሩን ተቀበይና ለፋዘር ሕክምናው ይጀመርለት ሲልም እንግዲህ አሲር ተናግሯል ማለት ነው። ሀናም እንግዲህ አምንህ አለው ሺ ብላ ጥያቄዎቹ እንዳለ ሆኖ ወደፊት የሚቀጥሉ ይሆናሉ። ነገር ግን ቅድሚያ አሁን ላይ ብሩ ነውና የሚያስፈልጋት የአባቷን ሕክምና ለማስጀመር እንግዲህ ቀና ደፋ ስትልም ተመልክተናል። በዛ መሀል እንግዲህ ወይዘሮ ሜላትም ከድርጅቷ ጋር አንድ ላይ አገናኝታ የሀናን አባት ህክምና በድርጅቱ በኩል እንዲሸፎንላት እንግዲህ አመቻች ታላታለች። ሀና እጅጉን በጣም ደስም ተሰኝታለች። ሀና እቤቷ ከሄደች በኋላ ከተኙ በኋላ ከእንቅልፏ ትነቃና በሀሳብ ውስጥ ናት። እንቅልፍም እየተኛች አደለም። እናም እንግዲህ እኔ እኔ ሀሴት ማለት እኔ ነኝ እኔ ማለት የሜላት ልጅ ነኝ እያለች ጥያቄን ፈጥሮባታል። ነገር ግን ፎቶው እንዴትና እንዴት ብሎ ከነሀና ቤት ወደዛኛው ቤትም እንደሄደ እጅጉን በጣም በህይወቴ ላይ ብዙ እንቆቅልሾች እየተመላለሱብኝ ነው ስትልም እንግዲህ ሀናን ተመልክተናታል። እናም እንግዲህ ኖላዊና ወይዘሮ ሜላት ተገናኝተው ተያይተዋል። ኖላዊም እንግዲህ እችን ሴትዮ አውቃት አለው ግን የትና መቼ እንደሆነ አላስታውስም እንጂ ለዓይኔ አዲስ አይደለችም ሲል ለአሲር ተናግሯል። በሌላ በኩልም ደግሞ ወይዘሮ ሜላት እንግዲህ የሀናን አባት አሳክመው ከተመለሱ በኋላ ሀናን፣ አባትሽን የማውቃቸው ይመስለኛል የት እንደሆነ ግን አላውቅም እንጂ ለዓይኔ አዲስ አይደሉም በማለትም ተጠይቃታለኝ። ደግሞ እኮ አንቺ እሳቸውን አትመሲም በጭራሽም ስትላት ነበረ። ሀናም እንግዲህ ወይ እናቴ በእናቴ ወጥቼ ይሆናል በማለትም ስትናገርም እና ስትመልስም ተመልክተናታል ማለት ነው። ሰላምዬ እንግዲህ ለምንድን ነው የሀሴትን ፎቶ የጠየቅሽው? በማለትም እንግዲህ ሰላም ለሀና ጥያቄ አቅርባላታለች። ሀናም እንግዲህ ውስጧ ብዙ ጥያቄዎች እየተመላለሱ እንደነበረና ብቻ ግን ብዙ ነገርም እያሰበች ነው። እናም እንግዲህ ሰላም በጠየቀቻት መሰረት ሀናም እንግዲህ ማየት ፈልጌ ነው እንዲሁ ዝም ብዬም ስትላትም ነበረ። ሀና በባህሪዋ ረጋ ያለችና ነገራቶችን እንዲህ በይፋ ግልጽ ልጽ አድርጋ መናገር አትወድም። እናም እንግዲህ ፎቶን እንዳየችው መናገር ትችል ነበር። ነገር ግን ምን አስባ ነው ያ ስልክ ባይደወል ኑሮ ምን ሲፈጠር ነበር ከወይዘሮ ሜላት ጋር። እናም እንግዲህ በጣም በሚያሳዝን ሁኔታ ተምቹ እንግዲህ እንዴት ብሎ እና እንዴት አድርጎ ያንን ፎቶ እንግዲህ መስረቁንም ተመልክተናል ማለት ነው። ያ ማለት እንግዲህ ወይዘሮ ባዮች ግን እንዴት አወቀች? ሀና የሜላት ልጅ መሆኗን በምን አውቃ ደረሰችባት? ይህ ነገር ለእኔ ግልጽ አልሆነልኝም ማለት ነው። ግልጽ የሆነላችሁ እንግዲህ በኮመንት አሳውቁኝ። እናም እንግዲህ ዛሬ ላይ እርግብ እንግዲህ በተልእኮ መምጣቷ እንዲሁም ደግሞ ምቀኛ ከሩቅ አይመጣም አይመጣምና ባዩሽ፣ የምርም አሁን ይሄ እየጠየቀች የምትወስደውን ሳንቲም ለሜላት ብትጠይቃት እጥፍ ድርብ አድርጋ ነው የምትሰጣት። ምክንያቱም በጣም የምትወዳት ጓደኛዋ ነች። ለልጆቿም እንግዲህ የአክስትነት ማዕረግንም ሰጥታቸዋል። አክስታችሁ ነች ብላ ነው እንግዲህ የምታስጠራቸው። እናም እንግዲህ ሰላም ግን ባዩሽን አትወዳትም። የምርም ሰላምዬ የምታየው ነገር እጅጉን በጣም ያስደስታልና ምንም አምኳ አይስብም። እንደው እንዴት ነው አንቺ እና ሷ ይህን ያክል ጊዜ ጓደኛሞች ሆናችሁት እያለችው እያለች እንግዲህ ስትናገርም ተመልክተናታል ማለት ነው። እናም እንግዲህ አሁን ላይ ሀና እና ሰላም እያወሩ ነው። ሀናም እንግዲህ እንዴትና እንዴት ሆኖ እርግብ የነሱ ልጅ መሆኗን መጠየቅ ጀምራለች። እኛማ እህት እህታችን ናት ብለን እንግዲህ የዚህ ቤት ልጅ ናት ብለን አምነን የተቀበልነው እኛ ቤት ያለው ፎቶ እና እሷ እጅ ላይ ያለ ፎቶ መረጃዎች በሙሉ ይመሳሰላሉ፣ በማለትም እንግዲህ ሰላም ለሀና መልስ ትሰጣታለች። ሀናም እንግዲህ እስኪ ግን ዩቲዩብ ላይ ካለ በቲቪ የተላለፈውን ፕሮግራም ማየት እችላለሁ ብላም ጠይቃታለች። በድጋሚ እንግዲህ ሀና በመጀመሪያ ፎቶዋን አይታለች ከወይዘሮ ሜላት ላይ። እንዲሁም ደግሞ አሁን ላይ የቲቪ ፕሮግራሙን ከሰላም ስልክ ላይ እንግዲህ ተመልክታለች። እጅጉን በጣም ደንግጣለች። ምን ነው ይህንን ሁሉ ነገር ከማይ በልጅነቴ በወሰርከኝ ስትልም እንግዲህ ሰምተናታል። ለምን እንደዚህ ያለች ግን ሀና በጣም የሚገርም ታሪክ ነው። ሀና እንግዲህ ባለማወቅ እናቷ ቤት ሰራተኝነት ሆና ተቀጥራ ትሰራለች ማለት ነው። እናትየዋም እንግዲህ ባለማወቅ ልጇን ቀጥራት እንግዲህ የቤቷ ሰራተኛ ጋር ታሰራታለች። ነገር ግን የቤት ሰራተኛ ብትሆንም ሀና እጅጉን በጣም ደስ የሚል ትስስር፣ ውዴታ፣ ፍቅር አላቸው። ይህ ደግሞ ወደፊት ሀና እና ወይዘሮ ሜላት እናትና ልጅ መሆናቸው ሲታወቅ ምን ያክል እንኳን እናትና ልጅ መሆናቸው ሳይታወቅ ምን ያክል ለሀና መልካምና ጥሩ ድንቅ ሰዎች እንደሆኑ አሁን ላይ ደግሞ ወደፊት እንግዲህ ሀናና ወይዘሮ ሚላት ሰላም ምናሴ አንድ ቤተሰብ ሲሆኑ ምን ያክል መልካምና ደግ ሰዎች እንደሆኑ እንግዲህ ሀና እጅጉን በጣም ደስ ተሰኝታ እንዲሁም ደግሞ እንግዲህ ለአስራ ስድስት አመት በልጇ ናፍቆት የምትሰቃይ እናት መሆኗንም ቀርባ በድንባር ጋም ስላወቀች ወደፊት እንግዲህ ሀና የእነሱ ቤተሰቡና አንድ ላይ ተቀላቅለው ሲኖሩ ምንም አይነት ተጽዕኖ አይፈጥርባትም። ሀና ብትጠፋም እንግዲህ እጅጉን በጣም ደስ ባለ መልኩ ነው አቶ ኖላዊ ያሳደጓት ያስተማሯት ማለት ነው። አሁን ላይ ግን እሳቸው የጤና እንከል ቢገቸውም ሀንዬን ግን መሆን የምትፈልገውን ነገር ሁሉ ሆነው ነው ያሳደጓት ማለት ነው። ብዙ ነገር እንግዲህ በሀና ምክንያትም ትተው እንግዲህ ከሀና ጋር ወደ ትክክለኛ ሕይወቴን የመለሰችልኝ ያስተካከለችልኝም ሀን የንች እያሉ እንግዲህ አባትየውም ከዚህ በፊት ሲያመሰግኗትም ሰምተናል ማለት ነው። እናም እንግዲህ ሀና ምንም እንኳን በሌላ ሰው እጅ ብታርግም እድሏ አሁኑ በጥሩ ሰው ሆና ከጥሩ ሰው ጋር ተጠግታ ጥሩ ሰው እጅ ላይ ገጥሟት ነው እንግዲህ ያደገችው የተማረችው ማለት ነው። ግን የኑሮ ውጣ ውረድ አሁን ላይ በእናቷ ቤት በሰራተኝነት እንግዲህ ተቀጥራ ትሰራለች ማለት ነው። እናም እንግዲህ ወደፊት ይህ ሁሉ ነገር ግልጽልጽ ሲል፣ አሁን ላይ እንግዲህ ሀና የምታጣራው ፎቶ እንዴት እንደተሰረቀ እና ሚዲያ ላይ እንዴት ሊደርስ እንደቻለ ያን ነገር እንግዲህ ትልቅና ርቀት ጉዞ የምትጓዝበት ይመስለኛል። እናም እንግዲህ ወይዘሮ ሚላትም ሀና ልጃቸው መሆኗን በመቀጠል ደግሞ በእርግጠኝነት እርግብና ሀና የዲኤንኤ ምርመራ እያደርጋሉ ማለት ነው። በፊትም እንግዲህ ሀና ለሰላምዬ ደም ሰጥታታለች እናውቃለን። ይህም እንግዲህ አንድ ማስረጃ ነው ማለት ነው። እንግዲህ በቀጣይ የምናየው ሀና እውነቱን አውቃለች። ነገር ግን ወይዘሮ ሜላትም ደግሞ ይህንን እውነት ታውቃለች ማለት ነው። በመቀጠል እንግዲህ ያለው አማራጭ ወደፊት እንግዲህ የዲኤንኤ ምርመራ ነው የሚያደርጉት። ግን እርግብ በምን ድፍረቷ ነው የዲኤንኤ ምርመራ የምታደርገው? ታደርግ ሲሆን የማይቀር ነገር ነው። ሀና እውነቱን ትናገራለች። ከዛም እንግዲህ ከየትና እንዴት እንደመጣች እርግብ ደግሞ ያው መናገሯ አይቀርም ማለት ነው። በሕይወቷ የሚቀልድባትን ሰው አትወድም፣ ወይዘሮ ሜላት ማለት ነው። እናም እንግዲህ ጓደኛዋ ባየሽ ጉዱ አፈላ ጓደኝነቷ ይበልጥባት ነበረ። ነገር ግን መቼም ምቀኛ ከውድ አይወጣም እና በደካማ ጎኗ እንግዲህ በልጇ በኩል ገብታ ባዩሽ እንግዲህ ወይዘሮ ሜላት ላይ ጥሩ ነገር አላደረገችም ማለት ነው። እናም እንግዲህ ብዙ ነገር ወደፊት እንግዲህ የጓደኝነትን ጥግም የምናይ ይሆናል። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገኝኩኝ ይህንን ቻናል ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። በቀጣይ ደግሞ በአዲስ ክፍል እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ላለሁኝ እጅጉን በጣም ግሩም እና ድንቅ የሆነ አጓጉው የሆነው ፓርት ላይ ደርሰናል ማለት ነው። ነገር ግን ሀና በባህሪዋ ችልተኝነት አለባት እና ሀና ግን የወይዘሮ ሜላት ልጅ መሆኗን ትናገራለች ወይስ ነገራቶችን በጸጥታ ጸጥ ብላ ነው የምትከታተለው የምታዳምጠው፣ የሚለውን ነገር እንግዲህ አብረን የምናይ ይሆናል ማለት ነው። ሀና ዝምታን ትመርጣለች። አሁን በባለፈው እንኳ ምን አይነት መስቀልና ምን አይነት ፎቶ እንደጠፋባት ብትናገር ኑሮ ያፋልጓትና የጠፋውንም ፎቶና መስቀልም ደግሞ ማወቅ ይችሉም ነበረ። ነገር ግን ሀና ነገራቶችን ድፍንፍን አድርጋ ማለፍ ነው የምትወደውና አሁንስ ከዚህስ በኋላ የሚለውን ነገር ደግሞ አብረን የምንሆናል። ባይ ባይ ለዛሬ